አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበሯችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ተናፍቃችኋል ከኛ ጋር። አልሀምዱሊላህ ደህና ነን። እንግዲህ ለኢዱ ያው ትንሽ ቀን ጨበር ትንሽ ቀን ጨበር እያረግ ነበር የዘለቅነው ብዙ ሰዓት ያለ ቪዲዮ አላወራናችሁም እና እንዴት ናችሁ? ተናፍቃችኋል። ደህና ናችሁ ወይ ከእኛ ጋር? አልሀምዱሊላህ ሁሉ ሰላም ነው። ዛሬ ደግሞ እንግዲህ ያው በደስታ ብቅ ብለን አለ ብዙ ቤተሰብ ማስተዋወቃችሁ ሰው አለ ዛሬ ማለት ነው። በቃ ፋሚሊውን እንዳለ ነው ዛሬ ማስተዋወቃችሁ ቪዲዮውን እስከ መጨረሻው ደስ እንደሚላችሁም ተስፋ አለን ማለት ነው። አሁን የምትመጣው ውድ እህታችን አሚናት አህመድ ናት። ያው ታውቃ ታውቃታላችሁ እሷን እንሻአላ እና አዲስ ነገር አለ ደስ የሚል ነገር አለ እንሻላ ወደ እናንተ ብቅ ለማድረግ ስለፈለግን እንግዲህ ካሁን በኋላ በተከታታይ ተከታተሉን ማለት ነው። ያው እንግዲህ ክፍል አንድ ክፍል ሁለት ጠብቁን ነው የሚባለው፣ በተከታታይ ይባላል። በጉጉት በጉጉት ጠብቁን የሚያጓጓ ሰርፕራይዝ ስላለ ነው የሚባለው ጠብቁን ማለት ነው። ያው ክፍል አንድ ክፍል ሁለት እያለ ስለሚቀጥል እንግዲህ አዲስ ነገር ብቅ ይልላችኋል አለን ሻር አዲስ ነገር ምን እንዲሆን ደግሞ ውዷ እህታችን አብነታ አመሪው እናንተ ሸርታ ረክላችሁ አለኝ እኔ ራሴ ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የማሚና የሪች ዩቲዩብ ተከታታዮች እህት ወንድሞቻችን እንዴት ናችሁ? እኛ አልሐምዱሊላህ ደህና ነን። ራህሚ እንዳለችው እጣፍተናል። ብዙ ብቅ አላልንም፣ መሃል ላይ ነው። ረመዳን አኺራ አካባቢ ላይ ዘለ ነው። ለጥያቄቻችንም ምላሽ ለሰጣችሁን አላህ ጀዛችሁን ይክፈላችሁ። እንደዚሁም ያልሰጣችሁ በአመሻሽታችሁ ሻለ እንደምትመልሱልን ተስፋ እናደርጋለን። ለሁላችሁም ጀዛ ጀዛኩምላሁ ኸይረን ወዳችሁ ፈዳችሁ ስለምትከታተሉ እናመሰግናለን። ሲቀጥል ኢዳችሁ እንዴት ነበር? ያለፈው ከኛ ጋር ጥሩ ይል ነበር፣ ደስ ይላል። የሀገር ትዝታው እንዴት ነበር ያሳለፋችሁት? ስደት እኛም ስለምናውቀው ከበድ ይላል። ኢንሻአላህ አላህ ብሎ ደግሞ ለቀጣይ ከቤተሰቦቻችሁ ጋር ተቀላቅላችሁ ሁላችሁም ሀሳባችሁ ሙኞታችሁ ሞልቶ ኢድን አገራችሁን የምታከብሩ ያርጋችሁ፣ እንሻላ ሲቀጥል ደግሞ ራሜ ከላይ እንዳለቻችሁ ምርጥ ሰፕራይዝ አለን። ያው እንሻአላ ወደፊት ተከታታይ እንደዙ ሰፕራይዝ አለን ጠብቁን በጉጉት ማለት ነው። ቤተሰብ ስለሆኑ የኛን ደስታንም ሀዘንንም ያው አብሮ ስለሚቀጥል ትዝታንም ይቀሰቅሳል። በነገራችን ላይ የገጠር ትዝታ ያው ብዙ ጊዜ በተለያየ ሚዲያ ቢለቀቅም ግን ሁሌ የሀገራችንን ትዝታዎች ስናያቸው አንጠግባቸውም። ሀቂቀታል ከሰው ሀገር እርቀን ስላለን ከባድ ነው። ስሜቱን ፊል ስለምናደርገው ሁላችንም ማለት ነው። ሀገር ገብተን ምን ማድረግ እንደምንፈልግ ሁላችንም እናውቀዋለን። እና ያንን እያጣጣማችሁ እንደምጠብቁን ተስፋ እናደርጋለን። ግን እናጓጓችኋለን። ሌላ እንግዳም አለን። ዛሬ ብዙ እንግዳ አለን፣ እናስተዋውቃችሁ። እኔ እና ራሜ ብቻ አይደለንም ብቅ የምንለው። ስለዚህ ጠብቁን። ኢንሻላህ አሁን ትመጣለች እንግዳችን። አዎ እንግዲህ እንግዳችን ደግሞ ማን እንደሆነች ታስታውቃችኋለች። ማን እንደሆነ ማን እንደሆነ ያሪብ ብለናል እንግዲህ እና ተፈደሊ ሪቡ መሀል ቁጭ አድርገናል እንግዲህ ያው የተከበሩ ናቸው ንጉስ ናቸው ንግስት ናት እንጂ ንግስት ናት እሺ አሁን ራስ ሆነ አስተዋቀልኝ ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም አለይኩም ወራህመቱላሂ ወበረካቱ ስሚ ሃያት ይባላል እና እንዴት ናችሁ? እኛ ደናና አልহামዱሊላህ የራህሚና የርችና የማሚ ተከታታዮች እንዴት ናችሁ? እንዴት ቆያችሁላለሁ? ከኛ ጋር አልহামዱሊላህ ሁሉም ሰላም ነው እና አዲስ ነገር አለ እሱም ደግሞ ሰርግ ነው ሰሞኑን ላገባ ነው ሰርግ ታሪክ ነው ማለት ነው እንግዲህ እሷ ደግሞ ያው የማሜ እህት የማሚ እህት ናት ትላችኋለሁኝ ኢንሻአላህ ያው ሰርጓ በሰሞኑ ነው በተከታታይ እንለቅላችኋለን ተከታተሉን ማለት ነው ሰብስክራይብም ሸርም አድርጉ እንግዲህ የሀገር ትዝታ በጣም ልባችሁ ምትት የሚያደርጋችሁ ብዙ የአረብ ሀገራት እህቶች ያላችሁ እና ሰብስክራይብ አድርጉ። ቪዲዮን ካያችሁ ክፍል አንድ፣ ክፍል ሁለት እያለ ይለቀቅላችኋል። የገጠር ሰርግ ነው። ማሻአላ የሚሆን ሰርግ እንደሚሆን ተስፋ አለን እና ተከታተሉ ማለት ነው። እንግዲህ ቤተሰቡን ያው ዛሬ ሰብሰብ አድርገን መተናል። አንዳንድ እያን እናስተዋውቃችሁ ያው ከእህቶቻችን ጀመርን ወላጆቻችን ደግሞ ያው አላስተዋወቅናችሁም ቤተሰብ እንደመሆናችን መጠን ቀስ እያልን ደግሞ ከወላጆቻችን ጋር ብቅ እንላለን እሷ የማሚ እህት ነች የኔን እህት ደግሞ ብቅ አደረግላችኋል እንሻላ ሌላዋ እህታችን ከመምጣቷ በፊት አንድ አንድ ጥያቄ ስለሰርጉን እንጠይቃለን ኢንሻአላ እሺ እህታችን ሀያት የሰርጉ ዝግጅት እንዴት ነው በነገራችን ላይ ተከታታዮቻችን እንደ ድሮ እንደዚህ ነጠላ ተሸፍኖ እያለቀሱ ምናምን መሄድ ቀርቷል ሰርግ ታውቃላችሁ፣ በቬሎ ዲኮሩ ምናምን አጠይቁኝ ትከታተላላችሁ። ስለዚህ ያ እያለቀሱ ታስታውሱ ከሆነ መንገድ ላይ ጨርቅ ተነጥፎ ዳቦ ምናምን ታስታውሳላችሁ። ትንታል መልሳችሁ፣ ከዛ ዳቦ ለማንሳት ጨርቅ አንጥፈን መሮጥ ምናምን አለ። ያ ቀርቷል ዛሬ። ስለዚህ አዲስ ዓለም አዲስ ነገር ነው። አሁን ስለዛ ዝግጅቱ እንዴት እንደሆነ እንጠይቃታለን ማለት ነው። ድሮ ተሸፋፍነው ምናምን የለም። ተምቆ ምናምን የለም። ስለዚህ የእሷን ዝግጅት እንጠይቃለን። የሰርግ ዝግጅት እንዴት ነው? ቢስሚላህ ሼህ፣ የሰርግ ዝግጅት ወላሂ ማሻአላህ ነው። በጣም ነው ደስ የሚለው። እሺ ሚዜዎቹ እንዴት ናቸው? ስንት አስር ነው? ሚዜዎች አስር ሚዜ አለኝ አልሐምዱሊላህ አምስት አንድ አይነት አምስት አንድ አይነት ነው የሚለብሱት። እሱን ደግሞ በቅርብ ቀን ታዩታላችሁ። ማሻአላህ እንግዲህ አላህ እዛ በደህና ያድርሰን። ቅርብ ቀን ነው ደርሰዋል። ቢያንስ አስር ቀን ነው የቀረው ውድ ተከታታያችን ሸር ሰብስክራይብ ያረጋችሁ በጉጉት እንደምትጠብቁ ተስፋ አለኝ እና በጣም ነው ደስ የሚለው እንዴ እንደዚህ ሆነ ነው ይላል ተጠብቁትም ነበር ብቻ አልহামዱሊላ ቤተሰቦቼን ደህና ያርግልኝ በጣም ነው ያስደሰቱ ይከተጠብቁት ባላይ ማለት ነው በጣም ነው ደስ ያለኝ አልহামዱሊላ ደሞ የሰርግሽለት ደስታሽን ሙሉ ሆኖ ምን ያላህ ያድርጋል ኢንሻአላህ እንደምትከታተሉንም በጉጉት እንደምትጠብቁን ተስፋ እናደርጋለን እንደ ድሮ እያለቀሱ ምናምን አይደለም ሁሉ ነገር ዲኮሩ ምናምን ገጠር ውስጥ ነው የተደገሰው። ሰርጉ ሁሉ ነገር ገጠር ተጀምሮ ገጠር ነው የሚያልቀው፣ ግን የሚያጅብ ሰርግ ይሆናል ብለናል። ምክንያቱም ዝግጅቱን እያየን ስለሆነ እያንዳንዱ ፕሮቶኮሉ ምኑ በቃ አጠይቁን። ስለዚህ ያኔ ታውታላችሁ ኢንሻአላ ጠብቁን። ያው እንግዲህ ክፍል አንድ ክፍል ሁለት እየተባለ ይቀጥላል ይቀጥላል። ስክራይብ አድርጉ፣ ቻናሉን አሳድጉ፣ ሸርም አድርጉልን ማለት ነው። እያንዳንዷ ነገር ወደ እናንተ ሸርም አድርጋችሁ ያው ቤተሰብ እስከሆናችሁ ማለት ነው አይደለ? አዎ በቅርብ ቀን ጠብቁን። እንግዳችንን ደግሞ እናስታውቃቸዋለን። እንግዳችን ደግሞ እንጣራለን። አይን አፈራት መሰል፣ እንግዳዋ እየፈራሽ ነው እንግዲህ ያው ጠርቻል። ስንት ሰው ጠርተሻል መሰልሽ? እኔ በራሴ ማለት ሚዜዎቹ ያስራሉ። ከዛ አጃቢ ደግሞ አምሳ ምናምን ጠርቻለሁ። ትምህርት ቤት ጓደኞቼ፣ ተመልካቶች እንግዲህ ጀርቡ የገጠር ሰርግ ነው ብለናችኋለሽ አው ከዛ ጠሪው በአራት ነው በአምስት አባቴ ይጠራል እናቴ ከዛ ወንድሜ ይጠራል ማሚ ማለት ነው ምታቁስ ከዛ አህመድ ይጠራል ወንድሜ ደረሳ ወንድ ማለት ጓደኞቹን ሰብስቦ ነው የሚመጣው። እና አልহামዱሊላ ደስ ይላል ብቻ ሰርግ እንደዚህ ነው ግን ያው እንግዲህ ያው ሰርግ ተቀይሯል ድሮ አሁን አቃሁን የሚያበገጠር ጉሽርጥ ታሞቆ ሚዜ የለምን ይል ያው ስር ሚዜ አንዳለች ጉሽርጥ የምታሞቅ የምናውቀው በገጠር ከዛ በኋላ ያ ጉሽርጥ ታሞቃለች፣ ዶሮ ትሰራለች፣ ያ በቃ የሰርጓለት እያለቀሰች ወይም ታዝላ ተሸፍና ምናምን ነብርም ሀቂቃ ማለት ነው። አሁንም ደስ ይበጣም ሁሁን ሳምንት ጅምአ እንመጣለን። ሁሉም ሚዜ ማለት ነው ሌሎውን አውጥተን ከዛ ሁላችን እጃችን እንሰራለን። የፎቶ ፕሮግራም አለን፣ የፎቶ ፕሮግራም አለን ና አጂ በሚገርም ሁኔታ ስብሐን አላህ ነው የገጠር ሰርግ እንደዚህ መቀየሩ ይገርመኛል ምን ነው ዛሬ መልሽው አገባ ሁላ ምክንያቱም ስላለፈ ሁሉ ነገር አሁን ላይ እያንዳንዱ ነገር አረብ ሀገራቶች የምናያቸው ነገሮች ሲሆኑ ነገራችን ላይ መተዋል ልዩነቱ ግን ምንድን ነው የአረብ ሀገር ሰርግ ለሌት ነው ነው የሚደረገው የኛ ሀገር ሰርግ በቀን ነው የሚደረገው ግን አሁን ላይ ወደ አዲስ አበባ ምናምን እንደዚህ ዘመናሉ ከተማዎች አካባቢ ላይ እንደዛ ይደረጋል ለሌት ፕሮግራም ጀምረዋል ጀምሯል ይመስለኛል እና ያ ነው እንጂ፣ ልዩነቱ አብዛኛ ነገሩ መጥቷል። ያው አረቦች ሚዜ የላቸውም ልጆቹ። ያ ብቻ ነው እንጂ አዲሷ እንግዳችን መታለች። እሺ ቤተሰቦቻችን፣ እንግዲህ እኔ ነበርኩ መፍራት የነበረብኝ እንዴ፣ ሙሽራ ነበር መስኮል ነበር የሚያለቅሱት ምናምን ሙሽሮች ስለነበሩ ማለት ነው። እና አስታውቂያቸው። ሰላሙ አለይኩም ረህመቱላሂ ወበረካቱ። አሚና ትባላለሁ። እንዴት ናችሁ ዳና? ወይ ደህና እንደሆነ እንዴት ናችሁ? እና ደህና ነን አልሀምድሊላሂ እና አዲስ ነገር ይሄን መሰለኝ እውላችኋለሁ አይደል? እንግዲህ ቤተሰቦች ያው አሚናት ትባላለይ ይሳይኒ ታናሽ ያው ሞክሽ የእናት የእኔ ማለት ነው። እኔ እሙ መነሳ ወይም አላድን ይባላል። እሷ ደግሞ እሙ ባረክ ናት። በነገራችን ላይ ያው አሚናት አሚናት ምን ሆነን በዚህ ተለይ አሚናት አሚናት ቢሆንም እሙ ባረክ እሙ መነሳ ናቸው ማለት ነው። እና ቤተሰቦቻችንን ዛሬ ይዘን ብቅ ብለንላችኋል። እንግዲህ ደግሞ ለቀጣይ ያው ወደ ገጠሩ ክፍል ነው የምንቆየው። የገጠሩን ደግሞ ኢንሻአላህ በሰፊው ምናሳያችሁ ይሆናል ከሰር ከሰርጉ ጋር ማለት ነው። በተስፋ ጠብቁ በጉጉት። እንደዚህ ሰብስክራይብ አድርጉ፣ ሼር አድርጉ። መነሳጋ ሁነን አው እያንዳንዱ ነገር ሼር እናደርግላችኋለን ገጠር ላይ ያለውን ኢንሻአላህ ተከታተሉን እንላለን፣ ውድ ቤተሰቦቻችን። እንግዲህ ሌላ ምትታላችሁ እንዴ? ሌላ የምንለው የለንም። ጠብቁ፣ በጉጉት ጠብቁ። ደስ ደስ የሚል ቪዲዮ እንደሚለቅ ተስፋለን። ሰብስክራይብ አድርጉ፣ አሳድጉን፣ ሸር አድርጉልን። አይከፈልበትም ማለት ነው ኢንሻአላህ እንዘልቃለን በሰፊው እስከዛም ደግሞ አላህ ሱብሃነሁ ወተዓላ በስደትም ላይ በሀገርም ላይ ያላችሁ እህት ወንድሞቻችንን አላህ ይጠብቃችሁ እያለን በዚሁ እንሰናበታችኋለን ማለት ነው። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። የማልገባው ላይ ትንብገላናቸው አሰላሙ አለይኩም በረካት ውድ ሰዎቻችን፣ እኔን ለማታውቁኝ መሀመድ ሲኖኝ ማሜ ይባላለሁ ማለት ነው። ላይክ ሰብስክራይብ አድርጋችሁ ይሄ ቪዲዮ ቫይራል መውጣት አለበት ቫይራል ማለት ነው። ምክንያቱም በጣም የምትወዱት ነገር ነው። ሰርግ ነው፣ እያየ ነው። ሰርግ ሲፖሰጥ እ የሆነ የገ ሲፖሰጥ የሚታየው ነው። እያየ ነው፣ እያየ ነው። ይህ በጣም የሚገርም ማለት ነው።

ብዙ ሰው እንዲሁም ማፍጠጦብኝ እኔ በነጭ ሸሚዝ ያልበስኩት በጣም ታካቢ ያለው ነው። በጥሩ ሸሚዝ ስለሆነ በጣም ብዙ ተወዛግቦ ማረሳው ታሪክ ማለት ነው እና ደስ ይላል። ሌላ ደግሞ በጣም ብዙ ነው፣ ገጠመኝ፣ የሰርግ ገጠመኝ ያገር ነው። የገጠር ገጠመኝ ደግሞ በፊት ማለት ነው አግብተው ማታ በቃ ይጨፈራል፣ ምናምን እንግዲህ ከዘመድ ይታያል። ካለቀ በኋላ ከዛ ሙሽርትና ሙሽራ ያ ነገር አረሰውም። አዎ በጣም የሚገርም ታሪክ ነበር። ቀሙ ከገጠር ትዝታ ይሄ ልክ ሰርገኞች ስመጡ ጨርቅ ፎጣ ነገር ያንን አዎ ለመቀበል ያለን ሩጫ ስሚላ ጨርቅ ለማንጠፍ ግን ያው ጥለው ልትሄዱ ደስ ይለናል። ካልጣሉ ግን ያው እየተናደድ እየተሳደበ ሽራ ለማየት ደስ ይል ነበር። ብቻ ካላችሁ እናንተም ለየት ያለ የሴቷ ቤተሰቦች ዶሮ ይሰራሉ። ዶሮዋን ሰር ስርሚዜ ማለት ነው። ያቺ ስርሚዜ ገት ቀጥታ ይሄ ምንድን ነው

ሶስት ሺ ነው ቁርጡ ማለት ነው። በእኛ ሀገር ባህል ሶስት ሺ ሆኗል። ባለፈው እራሱ የሆነ የጓደኛ ግብታ ነበር፣ ሶስት ሺ ነው የተቀበልነው እንግዲህ አስቡ፣ 3000 በፊት በግ ከዛ በላይ ምን ይገባል ነበር። አሁን እኮ ለምን ያንስ፣ ዶሮ ትገዛለች ትልቅ ስለሆነ ማለት 12 እንቁላል፣ ሽንኩርት አለ፣ ዘይት፣ በርበሬ ሲባል ባለፈው ደግሞ ሀቂቃን በለሻሃችን ብዙ ነገሮችን ያደረጋችሁ እህት ወንድሞች አላችሁ። በኢትዮብ እየመጣችሁ ሊንክ አስቀምጠን ነበር እና ጆን እያላችሁ እየገባችሁ ሀቂቃን አማንትናችሁን ግዴታችሁን ተዋጣችኋል እና ጀዛኩም አላሁ ኸይርን። አሁንም ደግሞ አሁንም ይቀጥላል። ጉሩብ አለ መግባት የምትፈልጉ የምትነይቱ ካላችሁ ነይቱ። አላህ በዛኛው ሀገር ስንቅ ነው የሚሆናችሁ ኢንሻአላህ። ሁሉም ነገር ያው ያያችሁት ነገር እስከሆነ ድረስ፣ ያላያችሁም ካላችሁ ዝቅ እያላችሁ ቪዲዮው እና የምትነይቱ ካላችሁ ነይቱ እንላለን። ሰላማችሁ ብዝት ይበልልን። የነየታችሁ አላህ ኸይር ጀዛችሁን ይክፈላችሁ። ወላሂ በጣም ነው ያስደሰታችሁን ማለት ነው። ሌላም እንለው የለንም። ሰላማችሁ ብዝት ይበልልን። በሌላ ቪዲዮ እንግዲህ በደስ በሚል ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።